ዛሬ ግን ማን ነው እንደኔ ደስ ያለው ማለት ነው። ጨረቆቹን ከእናቶቻቸው ጋር ሳያቸው ማለት ነው በጣም በጣም በጣም ነው። በቃ እንባዬ ሁሉ መጣ ማለት ነው። የሙሽን ሳቅሳይ ፈገግታ ሳቅሳይ ያላቸው ደስታ ማለት ነው። እና በቃ ሀይሚ ራሱ ከልብ ደስ ያላት በቃ ብሩክ ለእናቱ ያለው ፍቅር ምን ብዬ ልንገራችሁ። በቃ መስማምነት እንዲም ራሴን በእነሱ ቦታ አሰብኩትና የእውነት በጣም ከፋኝ ማለት ነው። እና ቲክቶክ ላይ ያየሁት ቪዲዮ ማለት ነው። እና በቃ ኢሞሽን ነው መሰለኝ ምሳ ምናምን ጋብዘዋት ያው ሰርፕራይዝ አርግተዋት ነውና፣ ያው የእናት ደስታ ማለት ለልጅ በቃ እናትን ማስደሰት ማለት ምን ብዬ እንደምነግራቸው አላውቅም፣ ከምንም በላይ ነው። እና የእሷ ውጤት ነው እሷ ስለመረቀቻቸው ነው። እሷ ጥሩ ነገር ስላለቻቸው ነው እና እዚህ ራሱ የደረሱት ማለት ነው እና በቃ የኔ እናት፣ የኔ ሳቂታ እናቷን እናቱ መሳይ ከሆነ ብሮክ የብሮክ እናቱን ነው የሚመስል፣ የኔ እናት ማለት ነው እና በቃ አይሜ ራሱ ድንቡሽ ቡሽ ብላ በቃ ፈገግታ፣ ሁሉ ነገሯ በቃ ሙሽን ነው የምታየው ማለት ነው። እና በቃ ሙሽን ለማስደሰት ያደረጉት ነገር የእውነት እኔ በጣም በጣም በጣም ደስ ብሎኛል ማለት ነው። የእውነት የምነግራችሁ ማለት ነው። ቤተሰብ በቃ ምን ብዬ እንደምላችሁ አላውቅም። በጣም ስሜት ነብቶኛል ቪዲዮውን ሳየው በቃ የውነት በቃ ደስ የሚል ቪዲዮ ነው። በቃ ከዚህ በላይ እናትን ማስደሰት የለም። በቃ ከዚህ በላይ በቃ ምን ነገር አለ? የእናትን ሳቅ እንደማየት ደስ የሚያሰኝ ነገር የለም እዚህ ምድር ላይ ማለት ነው እና በቃ አብራችሁ ቁጭ ብላችሁ ከእናቶቻችሁ ጋር ምሳ ስበሉ ሻይ ቡና ስትሉ አስባችሁታል በቃ ምን ብዬ ልንገራችሁ እና በቃ ክብር ለእናቶች። ሙሽ ሁሌም ሳቂ፣ የእውነት ረጅም ጤና ኖር የላቸው። የእውነት ምንም አትወኝ ማለት ነው እና ሌላ ምለው ምንም ነገር የለም በተረፈ ማለት ነው። እና በቃ ማታ ቪዲዮ እስከሚለቀቅ ድረስ በጣም እኔ ጓጓሁት። በቃ የጫፉ ናይቸው መጠበቅ ከበደኝ። እስከ ማታ እንዴት ልጠብቃቸው በቃ አልቻልኩም ማለት ነው። እውነት ምነግራችሁ ማለት ነው እና አያምሩ በቃ ምን ብዬ ልንገራችሁ ሽ ነቅ በቃ የኔ ድንቡሽ ሽ የኔ እናት ማለት ነው። ጸጥ ብላ በቃ ትስቃለች እሷ እራስ በቃ መሳቅ ነው ስራዋ በቃ መሳቅ። የኔ እናት ማለት በቃ አራነከኝ ልቅቅኝ እያለች ነው የኔ እናት። ታፍራለች ደግሞ ሃይሚ ጸጥ ብላ ትስቃለች። በቃ ግራ ገብቷል ማለት መሳቅ ነው ስራዋ ሃይሚ የኔ እናት ማለት ነው። በቃ ብሩኬ እኔ እንጃ ምን እንደሚል ግራ በቃ ቃላት በቃላት ያንሳል የእውነት ቃላት በጣም ከባድ ነው እና እናት ትኑር የእውነት እናት እናት ለምን ትሞት ትኑር አኩምብሳ ይባላል ተረቱን ብዙም ግጥሙ ማለት ነው እና ብዙም አላቁ እና እውነት ነው እናት ለምን ትሞት ትኑር አኩምብሳ ነው የምለው ማለት ነው እና የእውነት እኔ እሷማ በቃ ስለ እናት ሳወራ ከባድ ነው በቃ እናት በጣም እውነት እንቦ የራሷውን እየመጠሩ የመሆራችሁ እና በቃ በጣም በጣም ስትሮንግን እናት በቃ ስሜት የሚገባችሁ አሁን ላይ አይገባችሁም፣ ስሜቱን ግን እኔ ደግሞ በቃ ወልኬ ምናምን ደግሞ ያን ስሜት ባኩ ወኩ ምናምን ላለው እና የእውነት እድለኛ ነክ ብሮ እናት ስላለችልኝ ማለት እኔ እናቴ አለች፣ ግን አሁን አጠገቤ ስላሌለች ቀን ነው የእውነት ለመናገር ቀን ነው። በቃ የኔ አጠገቤ ሆና እናቴ የምን መች ነው የእናቶች ቀን እንኳን አደረሰሽ የምለው ምንን መችሎ ለእናቴ የተገቢውን ነገር ማደርግላት መችን አጠገቧ ከገንዘቡ ይልቅ አጠገቧ መች ነው የምሆነውን በየ ምናምን የሚለውን ነገሩ ለሐሰብኩ ማለት ነው። እና ሀይሚና ቡቡይን ሳያቸው በቃ የእውነት አንጀቴን በላኝ። እና ሀይሚ ማዘርሽን በዚህ አጋጣሚ የተሽበት መጪ ደግሞ የበለጠ የአምር ነበረና ያው አይ መችም ታውቃላችሁ፣ የሀይሚ ማዘር ደግሞ አዲስ አማናቸው መሰለኝ ው እህታቸው ወላ ማለት ነው። እና ዛ ናት ለዛ ነው እንጂ ታመጣ ነበረ ማለት ነው። እና ይህን እንጃ በቃ ደስ ይላል። በቃ ሲያምሩ ደግሞ ማለት ነው በቃ ሶስት ሆነው ምሳ በልተው ምናምን ሻይ ቡና ብለው በቃ እንጃ ከባድ ነው። እና በጣም ትልቅ ነገር ነው ታውቃለች። ብሩክ በእናቱ በኩል በጣም ትንሽ ነው ሴንሴቲቭ ነው። በቃ በጣም ስለ እናቱ አውርቶ አይጨርስም። እናቱ በምን አይነት መንገድ እንዳሳደገችው ብዙ ጊዜ ይናገራልና፣ ለዛም ልጅ ነው ሴትን ልጅ የሚያከብረው በጣም የሚወደው ላይ ያለው ክብር በጣም በጣም በጣም የተለየ ነው እና እንጃ በስማ በቃ እውነት። ይሄ ደግሞ ከምንም በላይ ደግሞ የሙሽዬ ነው ውጤት ውስጥ ቤተሰቡ ለሁሉም ነገር መሰረት ነው። ገባችኋል? አስተዳደጋችን ይወስነዋል። በቃ አስተዳደጋችን ትልቅ ነገር ነው ለሁላችንም። በቃ ከስር ነው ምንም ምንድን ነው በየ ቤቱ መሰረቱ ከስር አይደለም ካደገ በኋላ ላስተካክሉ ብትሎት በጣም ከባድ ነው። ብዙ ጊዜ ይፈጫል፣ ወይ ድጋሚ አፍርሳችሁ ሰርታችሁት ምናምን። ግን የመጀመሪያ ከስር መሰረቱ ቤተሰብ አስተዳደግ ተጽዕኖ ፈጥሮባችሁ ግን እናንተም ስታርጉ ጥሩ ስነ ምግባርና ጥሩ ባህሪ ያለው ሰው ነው የምትሆኑት ማለት ነው። እና ያው ይህ ሁሉ ሰው እንዲያከብር ሴት ልጅ እንዲወድ ሙሽናት ለዚህ ሁሉ ተጽዕኖ ፈጣሪ ማለት ያለ አባት አሳደጋቸው በቃ የሴትነት ዋጋ ስላሳየቻቸው ነው። ሴት ልጅ እንዲወዱ ልጆቿ ያደረገችው ማለት ነው እና ሁሉ ውጤት ነው። እሷ ደግሞ ነገር ነው እናታቸው ማለት አል ጥሩ ነገር ስዘሩ ጥሩ ነገር ነው ልጆቿ በስነ ምግባር እንዲያዝድጎ ልጆቿ በቃ ስም ጥሩ